የብሌን እና የጽናት የጓደኝነት ጥግ ያልቀናባቸው የለም። ይኸው በአስራ አንደኛው ሰዓት የእነሱን ጓደኝነት ሁለቱም ማለያየት፣ ሁለቱም ማጣላት ላይ ተነስተዋል። ይህ ማናቸው? ሮማን የገዛ እናቷን የብሌን እናትና፣ ወይም ደግሞ ወንድም ነኝ ብሎ የመጣውን የጽናት ወንድም ናቲ። ስለዚህ ሁለቱን ተንኮለኛ ተንኮል አይገልጻቸውም። ያሰቡት ነገር አለ ምክንያቱም ጋሽ ግርማ ራቆቱ ሊያስቀሩት ታስቧል ድርጅቱን ቤቱ ሁሉም ለመውረሰው ይህ ሁሉም ደግሞ የሮማን እጅ ያለበት ናቲን ተጠቅማ ባለፈው ናቲን ለማሳከም ድርጅቱን ቢሆን ሸጠ የዚህ ድርጅት ድርሻ አለኝ ብሎ አስገድዶ በተደጋጋሚ እያስጨነቀ እያስፈራራው ቆይቶ ነበረ እንግዲህ የሚሆነው ሆኖ የሚፈልገውን ብር ተሰጥቶት ነበር ከኋላ ግን ልጅ ነኝ ሲል ጽናትን ወይ ንገራት ወይ እነግርታለሁ ሲል አሳምነው ጋሽ ግርማ ምን ብዬ ነው የምነግራት እስካሁን ቆይቼ እንዴት ስም ነገራት ብሎ ተሳቆ ነበረ። ይህ ደግሞ የሮማን ስራ ነበረ። ካልሆነ ግን እራሴ ነግራደው ሲሉን በምንም እንትን ብሎ ያው እሷ ግን ሰምታ ነበረ። እውነት ለመናገር ያም ሆነ ይህ ይህ እነዚህ ዶክመንቶች ተጠቅመው ጽናትን ወንድም እንዳላት እና እሱም ደግሞ እህት እንዳለው እንግዲህ ተረጋግጧል። ስለዚህ ሁለቱም አንድ ላይ እየሰሩ ሊቆዩ ከዛ ደግሞ የድርሻው በዛ ሊጻፍለት ይህ የሮማን እቅድ ነው። መጀመሪያ ወንድምነቱ ተቀብላ እሱም ወንድምነት የእህትነትን አሳይቶ እንግዲህ ያው ተዋዶ ምን ብሎ ወደ አስራ አለም ሲገባ እሱም ድርሻ እንዳለው ለማስገብ ነው እሷንም ሎማንም የሚደርሳት ነገር አለ ይህ የሁለቱ ትቤት ነበረ ይህ እያንዳንዱ እንቅስቃሴያቸውን የምትከታተለው ብሌን አለች ሺዝ ስማርት ቬሪ ስማርት እና ምን አደረገች የሚራመዱትን ነገር አላማረኝም ብላ የጽናት በተደጋጋሚ እየነገረቻት ነበረ ጽናትን ልታምን አልቻለችም እኔ እናቴ ምንም እንትኔን አልወደድኩም፣ ስታል እንደው የቅናት መንፈስ ነገር ነው ያደረባት። ምናልባት ወንድሜ ስላገኘው እንትን ብሎ ይሄ ጥቀንተሽ የቅናት መንፈስ ነገር ምናም ብላት ነበር። ብሌን ግን ይሄ አይደለም፣ አንቺ እንደምትይው አይደለም፣ እመንኝ ብላት ነበረ። ስለዚህ የሚሄድበት መንገድ እያንዳንዱ ስለምታቅ ሆን ብሎ እንደቀረበና ንብረቱን ለመካፈል እንዲሁም ደግሞ እነሱ ጋር ገብቶ ሁሉም ነገር ለማድረግ እንቅስቃሴው አላማራትም። ይህ ግን ተናግራለች ግን ልታመር ቻለችም። የሚያደርገው ነገር ሁሉም በአይን ቁራኛ የተከታተለው ነበር። እናቲም ደግሞ ለምን እንደምትከታተለው እና የቺ ልጅሽንም የምሰራው ስራ ሁሉም እንቅፋት ሆኖብኛል፣ አሳርፍልኝ። ምን ማድረግ አለብን ሲላት፣ ሁለቱን ጣላቸው፣ ሁለቱ ጋር ጣላናቸው ምንም አይገናኙም፣ የስራችንም እንቅፋት አይሆንም ብላ መከራቸው። ስለዚህ ምን ማድረግ አለብን አሉ። ሁለቱ ማጣላት ሁለቱ ማጣላት ምን ነበረባቸው። ጋሽ ግርማም ለመግደል እንዳሰቡ ና ሆን ብሎ በስልክን እያወራ በቃ በመጠጥ አድርገህ እኮ ስጠው ምናምን አለው። ወይ በቃ እሺ ቻው ቻው ብሎ ዘጋው። ይህ ደግሞ ያደረገው ብሌን ስትመጣ እያየ ነበረ፣ እንድትሰማ ፈልጎ ነበረ። እሷም እንደተባለውም ሰማች። ሰምታ በተደረገው ነገር ደንግጣለች። ሰላም ነው ብላው ቁጭ ያለች። እንዴት ነሽ ሰላም ነሽ ያለት ቆይታ ሰላምታውን መለሰችለት። እንግዲህ ጽናት ደግሞ ኪችን ነበረች። ሄዳ ነገረቻት። ልታምን አልቻለትም። እመኚኝ ይኸው ከመጠጥ ሊሰጡት ነው። አሁን እኔ የምልሽ ነገር ብቻ እናደርጋለች አለቻት። ምን እናደርግ ስትላት መጠጡ ሲመጣ ሲቀዳ የእሱን የተቀዳለትን ናቲ እሱ ግን ይህ የእውነት መድኃኒት አልነበረም ያደረገው ስኳር ነበረ ሁለቱም ለማለያየት ፈልጎ ነበር አንደኛ በስልክ ሰምታለች በመርዝ በመጠጡ መርዝ ጨምራል በቃ በዛው ያልቅልታል እያለ እኛም ሰምተናል ሁለት ደግሞ ሲጨምሩ ሁለቱም አይታወታል ምንድን ነው አለቻት እኔናችን ጠብቀው ከዛ የጋሽ ግርማ የሚሰጠውን ራሱ እንዲጠጣ እናደርገዋለን ያው ጽናት ደስም ባይላት የብሌን ሀሳብ ተቀብላ እሽ ያለቻት፣ ግን እንዳትቆጪ ያለቻት እሽ። ከዛ እንደተባለውም እንግዲህ የማይደርስ የለም። ጊዜው ሰአቱን ሲደርስ ከሽግርማ ተቀዶ ሊጠጣ ሲል እንዳጠጣ አሉት። እንደ ባለችው ብሌን ነች እንዳትጠጋርች ሞ እንደው ሄናት ያንትጠጣው መርዝ ነው ጨምርከበት፣ አይቺ ያለው እኔም ጽናት ማይቼ ያለው አለችው። አልጠጣም ቢልም ጠጣው ራስህም ካልጠጣህ ደግሞ ጨምረሃል አለችው። ግን ይህን ያደረገው ሆን ብሎ ለማጣላት ነበር። የጨምረው ስኳር ነበረ። ከሰውን ጋር ከሰው ጋር እያወራው የውሸት ነበር። ከሰው ጋር እያወራ ነበረ። ግን ሆን ብላ ብሌንን እንድትሰማ አድርጋ ብሌን ሰምታ፣ ማለት ያው ፅናት ትሰማለች። ይህ በሲስተም አድርጎ ተጫወተባቸው። በመጨረሻም ጠጣጠጣ ሲባል፣ እሺ ጠጣ አለው። ግን በጣም ነው ማስነብሽ ብሎ እንግዲህ ስከር የጨመረበትን ውሃ ነው መጠጥ፣ ጥርግም አድርጎ አይጠጣውም። ስለዚህ በቃ ብድግ ብሎ አቀጠና ወደ ቤቱ። እናቷም ደግሞ ይህ ነገር አናዷታል። ምን አገባሽ አንቺ በገዛ ወንድሟ በገዙ አባቷን አንቺና ጽናት ካያችው ለምን ጽናት ናልከለከለችውም አንቺ ምን ቤተሽ፣ ና ብላ እንድገና ብሌንን ማፋጠት ምናልባት ደንግጣ ይሆናል ማየ እንጂ አንድ ላይ በአይናችን በህብረታችን ሲጨምር አይተናል፣ አለች ናትናኤልም ተናዶ ወጣ። ሮማንም በልጇ አንቺ ሁሌም ትክክል ላይ ብትይ የትልቅ ሰው ምክር አትሰሚም፣ አንቺ ነሽ እንደው ትልቅ ብላ ለመምታትም ሞክራ ነበረ። እኔ ውሸት አይደለም ብላ የማሳመን ጥግ አላትና አሳምናታለች። ግን ሮማን ባትቀበላትም ማለት ነው መናገር አለባትም ሁሉን ተናገራለች። ነገር ግን የሚሰማት የለም ይህ ልጅም አሁንም ማቀዶ መጥቷል ከኋላስ መድኃኒቱ ከጠጣሁ በኋላ ሞታ አለ የሚል ነበር ግን አልሞተም የሆነ ቦታ ነው የሆነ ስህተት ነው ተሳስተሻል እንድገና እሱ መጥቶ ጽናትን ጠየቃት አንቺ እህቴን ታሚ ምንበለት ነው ከእኔ ይልቅ የእሱ ነው የምታሚው ምንም አልተከራከርሽልኝም አላት አዎ አልተከላከልኩም ያልተከላከልኩ ደግሞ ስትጨምር ስላየሁ ነው አለች እሱ እኮ ስኳር ነው። እኔ ምን ብዬ ነው አባቴ ምክር ብሎ ለእንድገና ያዙኝ ለቃቁኝ አለ እና ምን ታችሁ ስኳር ምን አሳወቃል? እሷ ስኳር ይሁን ጨው ይሁን ቅመም ይሁን ምን ይሁን ምን አሳወቃል? አንተ ስትጨምር አዩ፣ ከዛ አይሆንም አሉ። ምን እንደጨምር ስኳር ነው ብለን እንዴ አያስታወቅም እኮ ሰውየው። ግን እኔ እዚህ ጋር ምንድነው አሁን እንትኖች ሁሉም አሁን እዚህ ጋር ሲዋደዱ የነበሩ ለማጣላት እስከ ጠግ እየሄዱ ነው። ናታና መነው ሮማን ማለት ነው። ግን እኔ ብሎ ኢትዮጵያ ፊልሞች ብቻ ተንኮል፣ ሸር፣ ምቀኝ እንደዛ ነገር ነው የምታስተምሩም እንደዛ አይነት ነገር ነው እን የምትለቁልን አረ እባካችሁ አሻሽሉ አሻሽሉት። እንዲህ ከዛ ማጣላት ከዚህ ማጣላት መለያት አሁን ጽናትና ብሌን ተለያዩ ማለት ሞት ሞት ነው ይመስለኝ። የሆነ ጽናት ደግሞ አንዳንዴ ብትረጋጊ የራስ ሰውን ብትሰሚ ጥሩ ነው። አንቺ ሁሌም ራስሽ ራስሽ ነው ማዳመጭ። ብትፈልግ የሆነ ትክክናሽ አንቺ ራስሽ ማዳመጭ፣ ግን የእህትነት ጥግ እህት አለኝ ግን ወንድም የለኝም ያልሽ ሴት ነሽ አንቺ ጽናት ማለት ነው። ስለዚህ አሁን እህተሽ ልታ አታስቀይም፣ እህተሽን አታስቀይም። እሷ ያንቺ ብላ ነው። አዎ ያንቺ ብላ ነው፣ የማንም አይደለም ይዋሻል እንዲያራ ይዋሻል። በፍጹም አበደል እና ወና ታላ ጋሽ ግርማን ቢሆን ማኖሮች ያው ጽናት ማለት ነው። ያው ሁለታችሁም አዳምጧት ስሟት። ጽናትና ጋሽ ግርማ ብሌንን ማዳመጥ አለባችሁ ማለት ነው። የሆነ ነገር እንዳለ ገብቷታል፣ ግን ምን እንዳለ አላወቀችም። እኛም አላወቅንም፣ ግን እኛ አውቀናል። እንግዲህ ብሌን እናትና እናት አንድ ላይ እንደሚሰሩ የነጽናትን ድርጅት መውረስ እነሱን ባዶ ማስቀረት በቃ ይሄ ነው። ግን አዳምጡ የምን የሚለውን ያልጠረጠረ ተመነጠረ ይባላል። ስለዚህ ጠርጥሩ፣ አንዳንዴ መጠጠር ጥሩ ነው። በተለይ ግርማና ጽዮን ጽዮን በዚህ ያክል ማለት የለባችሁ ዝንጉ መሆን የለባችሁም። ተጠራጠሩ። አንዳንድ አዳዲስ ነገር ስታዩ ምናምን አው እንዴ፣ ተጠንቀቁ። የሆነ ነገር አለ ብሌን ገብቷታል። የሆነ የተቃጠለ ነገር ሸቷታል። ልጅቷ ስማርት ነች። ለምንድን ነው የማትሰሙኝ? ለምንድን ነው የምታዳምጡኝ? ሁሌም እኔ ላይ ነው የምትፈርዱት። የሆነ ነገር አለ ብላለች። አሁ የሆነ ነገር አለ፣ የሆነ ነገር ያውሳል። ታያተኛ ደግሞ ያየ ነው። የሮማንና የናታን አንድ ላይ ገጥሞ እንግዲህ ተንኮል መስራት ነው። ባይሆን ኑሮ እናንተን ለማጠላት አይነሱም ነበረ ብቻ በርዱ ለማንኛውም ክፉ ክፉ አታስተምሩን ለማለት ነው በይ